አርሰናል ክብሩ ጨምሯል በእንግሊዝ ፕሪምየር ሊግም በአውሮፓ ቻምፒዮንስ ሊግም የውድድር ዓመቱን ዋንጫ በማሸነፍ ሊያጠናቀቅ እንደሚችል ከፍተኛ ግምት ተሰጥቶታል። ይህ ግምት የተሰጠው እስካሁን ባደረጋቸው ውድድሮች ላይ ካሳየው ብቃት በመነሳት ነው። ዝርዝር ሀሳቡን ወደ እናንተ እናደርሳለን። የአትሌቲኮ ማድሪ ተጫዋቾችንና አባላትን አርሰናል ይቅርታ ጠይቋል። በኤምሬት ስቴዲየም ልምምድ ከሰሩ በኋላ የጎደለባቸው ነገር በተመለከተ ነው አርሰናል የይቅርታ መልእክቱን ያስተላለፈው። በሌላ በኩል ማንቸስተር ዩናይትድ አምበሉን ብሩኖ ፈርናንዴዝን ከኃላፊነት እንዲያነሳ እየተጠየቀ ይገኛል። ሜዳ ላይ የሚያደርጋቸው ድርጊቶች ያልተወደዱለት ብሩኖ ፈርናንዴዝ በሌላ ሰው የአምበልነት ኃላፊነቱን እንዲወሰድበት ነው የቀድሞ ተጫዋቾች እየጠየቁ ያሉት። ሌላ ደግሞ ማንቸስተር ዩናይትድ እሁድ ሊቨርፑልን ሁለት ለአንድ ለማሸነፍ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 ራሳችሁ እንላለን ከልብም እናመሰግናለን። ወደ መረጃዎቻችን ስንሄድ የማንቸስተር ዩናይትድን ጉዳይ ብናስቀድም እጅግ በጣም ደስ ይለናል። ማንቸስተር ዩናይትድ እንግዲህ አሁንም የሚዲያ ዋነኛ ትኩረት ሆኖ ቀጥሏል። ሁላችሁም እንደምታውቁት በዚህ ምሽት ነገም በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ሶስተኛ ጨዋታዎች የሚደረጉበት ቀን ነው። ማንቸስተር ዩናይትድ ደግሞ በውድድሩ ላይ የለበትም። ነገር ግን በውድድሩ ላይ የሚሳተፉት ክለቦች የሚሰጣቸውን ትኩረትና ማንቸስተር ዩናይትድ በዚህ ሚዲያው እየሰጠው ያለውን ትኩረት ብናነጻጽረው ውድድር አልባ የሆነው ማንቸስተር ዩናይትድ በየትኛውም የአውሮፓ የውድድር መድረክ ላይ የሌለበት ማንቸስተር ዩናይትድ በተለያዩ ጉዳዮች ስሙ ይነሳል፣ በተለያዩ ጉዳዮቹ ዙሪያ ሀተታ ይሰራል፣ ወይም አናሊሲስ ይሰራል። ምክንያቱም የማንቸስተር ዩናይትድ ታላቅነት ነው። በየዕለቱ በየተለያዩ ጉዳዮች ማንቸስተር ዩናይትድን አጀንዳ አድርገው እንዲጽፉ ሀሳብ እንዲለዋወጡ የሚያስገድዳቸው አሁን ደግሞ ማንቸስተር ዩናይትድ በአሞሪም ስር ሆኖ ባለፉት አስራ አንድ አመታት ያልቻለውን ሁለት ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፉን ተከትሎ በጎብዝና በበጎ ነገር ስሙ እየተነሳ ይገኛል። ሁለት መሰረታዊ ነገሮችን ነው በዚህ ሰዓት ወደ እናንተ የምናደርሰው። የመጀመሪያው ማንቸስተር ዩናይትድ አምበሉን እንዲቀይር የተጠየቀው ነው። ይህንን ጥያቄ የጠየቀው የቀድሞ ማንቸስተር ዩናይትድን በተወሰኑ ጊዜያቶች በአምበልነት የመራ የማንቸስተር ዩናይትድ የምንጊዜም በሚባል ደረጃ ምርጥ ግብ ጠባቂ ተደርጎ የሚወሰደው ፒተር ሺ ማይክል ነው። ፒተር ሺ ማይክል ከብሩኖ ፈርናንዴዝ ጉብዝና ጋራ በተያዘ ምንም ችግር የለበትም። ልጁ ማንቸስተር ዩናይትድን በሚገባ ነው ያገለገለው። ዩናይትድን ከተቀላቀለበት ጊዜ ጀምሮ የሰጣቸው አገልግሎቶች፣ ያበረከታቸው አስተዋጽኦች በጣም በጥሩ መነሳት አለባቸው ብሎ ያምናል። ነገር ግን ደግሞ እንደ አምበል አንድን ቡድን ያውም ማንቸስተር ዩናይትድን የሚያክል ትልቅ ቡድን የመምራት ኃላፊነ ሲሰጥ ከአምበሉ የሚጠበቁ የተወሰኑ ነገሮች አሉ። ማች ውርድ ማድረግ መቻል አለበት። ከብሩኖ ፈርናንዴዝ ሜዳ ላይ የሚያያቸውን ነገሮች ፒተር ሽማይክል አልወደዳቸውም። በእርግጥ ይሄ የፒተር ሽማይክል ስሜት ብቻ ነው ወይ? ብሩኖ ፈርናንዴዝ እንደ ቡድን አምበልነቱ የሚነጫነጫቸው ነገሮች፣ እጁን የሚያወራጨው ነገር በጣም በብዙ ሰዎች ሲተች ከዚህ በፊት ሰምቼ አውቃለሁ። በዚህ ጉዳይ ላይ በእርግጥ የእናንተን ሀሳብ አስተያየት በኮመንት ሴክሽኑ ላይ ማየት ብችል በጣም እጅግ በጣም ደስ ይለኛል። ምክንያቱም ብሩኖ ፈርናንዴዝ እንደ ተጫዋች እና ብሩኖ ፈርናንዴዝ እንደ አምበል የሚለውን ለያይተን ማየት አለብን። ብሩኖ ፈርናንዴዝ ነጭናጫ ተጫዋች ነው ወይ? ብሩኖ ፈርናንዴዝ አንድ አምበል ሊኖረው የሚገባ በራስ የመተማመን ስሜት፣ ሪስፖንስብሊቲ የመውሰድ የሚበላሹ ነገሮችን ተከትሎ ቀድሞ ፍራስትሬት የማያደርግ ፐርሶናሊቲ ሊኖረው ይገባል ነው ብዙ ሰዎች አስተያየታቸውን ሲሰጡ፣ ነገር ግን ሜዳ ላይ የቡድን ዳኞቹ ስህተት ሲሰሩ ዳኞች ተሳስተዋል ብለው ሲያምን ማንቸስተር ዩናይትድ ላይ ማንኛውም አይነት ውሳኔ ልክም ይሁን በስህተት ሲወሰን ብሮኖ ፈርናንዴዝ ዳኞቹን አፕሮች አድርጎ የሚያነጋግርበት መንገድ መሸነፍን የተቀበለ አይነት ሰው ነው። በቃ በጣም ነው የሚያዝነው፣ በጣም ነው የሚበሳጨው፣ በጣም ነው ኮምፕሌን የሚያደርገው። እንደዚህ አይደለም መሆን መቻል ያለበት። ማረጋጋት ሲኖርበት ማረጋጋት አለበት። ደግሞ እንደገና ወደ ተሻለ ነገር መምራት ካለበት መምራት አለበት እንጂ እጆቹን እያወናጨፈ በጣም በጣም በጣም ደስ በማይል መንገድ የሚያንጸባርቃቸውን ስሜቶች ፒተር ሺ ማይክል አልወደዳቸውም። ስለዚህ ነው ማንቸስተር ዩናይትድ በተጫዋችነት ከብሩኖ ፈርናንዴሽ በጣም ብዙ ነገር ተጠቅሟል። ነገር ግን በአምበልነት ብሩኖ ፈርናንዴዝን ከዚህ በላይ ይዞት ባይቀጥል ብሎ ይመኛል። ይልቁንም አምበልነቱን ለእሁዱ ጀግና መልሶ ለሃሪ ማጓየር እንዲሰጠው ይጠይቃል። ሃሪ ማጓየር ከዚህ በፊት የማንቸስተር ዩናይትድ አምበል ነበረ። አሁን እንደገና አምበልነቱ ቢመለስለት ፒተር ሽማይክል በጣም ይስማማል። ማንቸስተር ዩናይትድንም ይጠቅማል ብሎ ነው የሚያምነው። ምክንያቱም ከተጫዋቾቹ ጋር ኮሚኒኬት የሚያረግበት መንገድ፣ ዳኞችን የሚያነጋግርበት መንገድ፣ መረጋጋት ሲፈልግ የመረጋጋት ስሜት በተጫዋቾቹ ላይ እንዲሰፍን የሚሰራበት መንገድ ወዝ ፐርፌክት ወዝ፣ በጣም የተሻለና በጣም ጥሩ የሚባል ነው። ብሩኖ ፈርናንዴዝ ከዚህ አንጻር የሚያጎድላቸው ነገሮች አሉ ነው የሚለው። ከሆነ ስህተት በኋላ ልክ የሆነ ነገር የሚደረግ አይመስልም። ስህተቶች ይሰራሉ ግን ቀጥሎ ደግሞ ልክ መሆን የሚባል ነገር አለ። ስለዚህ ቀጥሎ ልክነትን ለማምጣት እንዲያስቸግር ያደርጋል። ብሩኖ ፈርናንዴዝ ነው አንዳንዴ። እሱ ፍጹም ቅጣት ምት ስቶ ያውቃል። ለምሳሌ ፍጹም ቅጣት ምቱን ሲስጥ አንደኛው የሳተው ፍጹም ቅጣት ምት ዳኛው ፍጹም ቅጣት ምቱን ከሰጡ በኋላ ምቱን ለማስመታት እንቅስቃሴ በሚያደርጉበት ሰዓት ላይ በአጋጣሚ እና ባለማወቅ ገፋ ስላደረጉት ፍጹም ቅጣት ምቱን የሳቱት በዳኛው ምክንያት እንደሆነ ለመናገር ለማስረዳት የሚሞክር ነው እንዲህ ያለው ነገር ጥሩ መሪ አያደርገውም ነው። በአጠቃላይ የፒተር ሽማይክል ሀሳብ ሃሪ ማጓየር ግን አንድ አምበል ቢሆን በጣም ደስ ይለኛል። ሁለት ማንቸስተር ዩናይትድ ጨዋታ ባለው ጊዜ ሁሉ ላያቸው ከምፈልጋቸው ተጫዋቾች መካከል አንደኛው ሃሪ ማጓየር ነው። እሁድ የእሱ የተለየ ጀግንነት በመከላከል እንደዚሁም ደግሞ የአሸናፊነቱን ጎል በማስቆጠር ማንቸስተር ዩናይትድ እጅግ በጣም ጠቃሚ የሆነውን ብዙ ነገሩን የቀየረውን ውጤት እንዲያመጣ ረድቶታል። በእርግጥ አሞሪም ይህን ተጫዋች ወደ ሜዳ ይዞት የገባው የአየር ላይ ኳሶችን ለመከላከል የአየር ላይ ኳሶችን ለመጠቀም ጭምር በማሰብ ነው። እንዳሰበው ሆኖለታል። በአየር ላይ የተሻገረውን ኳስ ነው ሃሪ ማጓየር በግንባር ገጭቶ ወደ ጎልነት የቀየረው እና ማንቸስተር ዩናይትድ ከዘጠኝ ዓመታት በኋላ ሊቨርፑልን በአምፊልድ ላይ ያሸነፈው። ስለዚህ ይሄን ልጅ በማንቸስተር ዩናይትድ ቤት የሚገባውን ያህል ልናከብረው ይገባል እያለ ሀሳቡን ይቀጥላል። ፒተር ሺ ማይክል፣ ፒተር ሺ ማይክል የቀድሞ የማንቸስተር ዩናይትድ ታላቅ ተጫዋች ነው። ምርጥ ግብ ጠባቂ ነው። ዩናይትድን ለብዙ ድሎች ካበቁ ታላላቅ ተጫዋቾች መካከል አንደኛው ነው። ግን ደግሞ ፒተር ሺ ማይክል ብቻ አይደለም። ስለ ሃሪ ማጓየር እየመሰ የሚገኘው ፍሪዲ ሊዩምበርግ የሚባለው የቀድሞ የአርሰናል ታላቅ ተጫዋችም ሃሪ ማጓየርን በተመለከተ እጅግ በጣም ብዙ ሸጋ ቃላትን አውጥቶ ለተጫዋቹ የሚገባውን አድናቆት እየሰጠው ይገኛል። ፍሪዲ ሊዮንበርግ እምነት ሃሪ ማጓየርን በተመለከተ የተወሰኑ የጸጸት ስሜቶች አሉት። ሃሪ ማጓየር በማንቸስተር ዩናይትድ ቤት ውስጥ የሰራቸው በጣም አሪፍ አሪፍ የሚባሉ ስራዎች አሉ። በእንግሊዝ ብሔራዊ ቡድን ውስጥ ያደረጋቸው ትልልቅ አስተዋጽኦች አሉ። ለሌስተር ሲቲ ሲጫወት እንዴት አይነት ጀግና እንደነበረ ይታወሳል። ነገር ግን ኦሎፍ የሰደን ሃሪ ማጓየር ይሰራቸው የነበሩትን ስህተቶች ተከትሎ ሃሪ ማጓየር ማሾፊያ ሆኗል። ሃሪ ማጓየር መቀለጃ ሆኗል። በዛው በክለቡ ዙሪያ በፕሪሚየር ሊጉ ዙሪያ ቻ ሳይሆን ሩቅ ባሉ ሀገራት በተለያዩ የእግር ኳስ ያልሆኑ ጉዳዮችም ጭምር የሱ ስም ለማሾፊያነት ተነስቷል። ይህንን ማስታወስ ይፈልጋል ፍሬዲ ሊዮንበርግ ግን ደግሞ ይልና እንደነዚህ ያሉ የበዙ ደግሞም ልክ ያልሆኑ ትችቶችን በክብር ነበር ሲያስተናግዳቸው የቆየው። አልሰበሩትም፣ አልጎዱትም። ሰዎች የራሳቸውን የሆነ አመለካከት የመግለጽ መብት እንዳላቸው አምኖ የነሱን አስተያየት የነሱን ትችት በክብር ተቀብሎ ያስተናገደበት መጠን ሁሌም ቢሆን በጣም ይገርመኛል። አንዳንዴ ስለሱ በተሰማው ስሜት ፍሬዲ ሊዮንበርግ ከሚናገረው ነገር ስነሳ የተወሰነ የመጸጸት ስሜት ያለው ይመስላል። በሚገባው ልክ አልተከበረም ነው። ሃሪ ማጓየር አሁን ለማንቸስተር ዩናይትድ ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ይገልጻል። በተለይ እሁድ የሰራው የመከላከል ስራ ያስቆጠረው ጎል ለማንቸስተር ዩናይትድ ማሸነፍ ምክንያት መሆኑ በትላንትና በስቲያው ጨዋታ ብቻ ሳይሆን ግን ከሊዮን ጋር በተደረጉ ጨዋታዎች፣ ሌሎች ማንቸስተር ዩናይትድ ወሳኝ የሚባሉ ድሎችን ባስመዘገበባቸው ጨዋታዎች ላይ ሃሪ ማጓየር እንዲህ ያሉ ወሳኝ ጎሎችን አስቆጥሮ ያውቃል። ይሄ ለተጫዋቹ ክብር እንድንሰጠው ያስገድደናል፣ ነው የሚለው። ስለዚህ ማንቸስተር ዩናይትድ ከሃሪ ማጓየር በእጅጉ እየተጠቀመን ያለው ከዚህ ልጅ እንዴት መጠቀም እንደሚቻል ደግሞ ሩበን አሞሪም በደንብ አድርጎ ገብቶታል። ስለሆነም ሃሪ ማጓየር ትልቅ ክብር ይገባዋል ነው ከዚሁ ጋር እያያዝና አሁንም ሃሪ ማጓየር በማንቸስተር ዩናይትድ ቤት ተጨማሪ ዓመታትን እንዲቆይ የሚያደርግ አዲስ ስምምነት ሊቀርብለት እንደሚገባ የሚያምኑ ሰዎችም ሀሳብ እየሰነዘሩ ይገኛሉ። በነገራችን ላይ ማንቸስተር ዩናይትድ ለሃሪ ማጓየር ውል የማራዘም ፍላጎት አለው። ሃሪ ማጓየርም ነገሩን እያጤነው እንደሆነ ሰምተናል። ደግሞ ወደ አርሰናል ጉዳይ እንሂድ። አርሰናል ከአትሌቲኮ ማድሪድ ጋር ዛሬ ምሽት በኤምሬትስ ስቴዲየም ጨዋታቸውን ያደርጋሉ። ከበጣም ጥቂት ሰዓታት በኋላ ጨዋታቸው ይጀምራል። ይህ የሊግ ፌዝ ጨዋታ ነው። እስካሁን ድረስ አርሰናል አትሌቲክ ቢልባውንና ኦሎምፒያኮስን አሸንፎ ከሁለቱም ጨዋታ ሙሉ ሶስት ሶስት ነጥቦችን ወስዷል። ሁለቱንም ጨዋታዎች አርሰናል ሲያሸንፍ ምንም አይነት ጎል አልተቆጠረበትም። አርሰናል ጠንካራ ነው። ጠንካራነቱ በአንድ የውድድር አይነት ብቻ አይደለም። በእንግሊዝ ፕሪሚየር ሊግ በጣም ጠንካራ ነው። ለዛ ነው የደረጃ ሰንጠረዡን በአንደኝነት እየመራ የሚገኘው። በአውሮፓ ቻምፒዮንስ ሊግ ጠንካራ ነው። ለዛ ነው አርሰናል በሊግ ፌዙ ሁለቱንም ጨዋታዎች ያሸነፈው። ታዲያ የክለቦችን ጥንካሬ መነሻ በማድረግ ያ ማለት ለምሳሌ በእንግሊዝ ፕሪሚየር ሊግ እስካሁን ድረስ ክለቦች ስምንት ስምንት ጨዋታዎችን አድርገዋል። በእነዚህ ስምንት ጨዋታዎች ላይ ያንዳንዳቸው ክለቦች ሜዳ ላይ የነበራቸው እንቅስቃሴ፣ ያስመዘገቡት ውጤት ከግምት ውስጥ ይገባና ፕሮጀክሽን ይሰራል። ፕሮጀክሽን መስራት ማለት ማጉላት ማለት ነው። ነገሮች በዚሁ እንዲቀጥሉ ማድረግ የሚችል ከሆነ አንድ ክለብ የውድድር ዓመቱ መጨረሻ ላይ ምን አይነት ውጤት ሊያስመዘግብ ይችላል የሚለውን ይሰራዋል። ማን ነው የሚሰራው? ይሄንን የኦፕታ ሱፐር ኮምፒውተር ነው የሚሰራው። ስለዚህ ይሄ ነገር በእንግሊዝ ፕሪሚየር ሊግም ተሰራ። ዛሬ ይሄው ነገር በአውሮፓ ቻምፒዮንስ ሊግም ተሰራ። በጣም በሚገርም መጠን ታዲያ በሁለቱም የውድድር አይነቶች፣ በፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም ከሚሳተፉት ክለቦች በሙሉ አንደኛ ደረጃ ዋንጫውን የማሸነፍ ግምት የተሰጠው ለአርሰናል ነው። አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ዘንድሮ እንደሚያሸንፍ ቅድመ ግምት ሲሰጠው ከእስካሁን ጉብዝናው ከእስካሁን ብቃቱ በመነሳት የተሰጠ ነው። ይሄ ግምት ከሃምሳ በመቶ በላይ የፕሪሚየር ሊጉን ዋንጫ የማንሳት ቅድመ ግምት ተሰቶታል። ይሄ ክብር ነው ለአርሰናል የእውነት ለመናገር ምክንያቱም የአርሰናል የፕሪምየር ሊጉን ዋንጫ የማሸነፍ ግምት በመቶኛ ሲቀመጥ አሁን ባለው ከስምንት ጨዋታ በኋላ ሀምሳ አራት ነጥብ አራት በመቶ አርሰናል ዘንድሮ ሻምፒዮን ይሆናል ዋንጫ ይበላል ብለው አስቀምጠውታል። የአርሰናልን ሀምሳ አራት ነጥብ አራት በመቶ መሆን ብቻ ግን አኔ አርሰናልን እነማን ይሞግቱታል ስንል ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ እያልን ነው አርልም እና የማንቸስተር ሲቲ ውድድሩን የማሸነፍ ዕድል በመቶኛ ሲቀመጥ 17-17 በመቶ ነው የሆነው። የማንቸስተር ሲቲ 17.5፣ የሊቨርፑል 17.3 ነው። የአርሰናል 54.4 በመቶ ውድድሩን የማሸነፍ ግምት እና የሊቨርፑል 17 መሆኑን ስናየው የማንቸስተር ሲቲም 17 መሆኑን ስናየው በኦፕታ ሱፐር ኮምፒውተር አረዳድ አርሰናል እስካሁን ባደረጋቸው ጨዋታዎች ካሳያቸው እንቅስቃሴዎችና ከነበረው ውጤታማነት ነሳት የአርሰናል ታላቅነት የአርሰናል ጥሩነት ከሊቨርፑል ከእጥፍ በላይ ነው ማለት ነው። ከማንቸስተር ሲቲም ከእጥፍ በላይ ነው እያለን ያለው የኦፕታ ሱፐር ኮምፒውተር። ይሄ በአውሮፓ ቻምፒዮንስ ሊግም ተደገመ። አውሮፓ ቻምፒዮንስ ሊግ ላይ ከእንግሊዝ ፕሪሚየር ሊግ ያሉ ክለቦች አሉ። እንደዚሁም ደግሞ ከስፔን ከጀርመን፣ ከጣሊያን የተውጣጡ ክለቦች አሉ። በጣም በጣም ጠንካራ የሚባሉ ክለቦች አሉ። አንድ ሁለት የአውሮፓ ቻምፒዮንስ ሊግ ሞር ኦፍ አንፕሪዲክተብል ነው። በነዛ የጥሎ ማለፍ ጨዋታዎች ላይ አንድ ቡድን ምን አይነት ብርታት ያሳያል የሚሰራቸው ስህተቶች የሚሰራቸው ልክ ነገሮች ጨዋታውን እንዲያሸንፍም በጨዋታውን እንዲሸንፍም በውድድር እንዲቆይም ከውድድር እንዲወጣም ሊያደርጉት ይችላሉ። ነገር ግን ይሄም ይለካል፣ ይሄም ይሰራል። ይሄ በሚሰራበት ጊዜም አሁንም አርሰናል በአውሮፓ ቻምፒዮንስ ሊግ በዘንድሮ የውድድር ዓመት ካሉት ወደ ሰላሳ ስድስት የሚደርሱ ክለቦች አስራ ስምንት በመቶ ዋንጫውን የማሸነፍ ቅድሚያ ግምት ተሰጥቶታል። በፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም አርሰናል ከሁሉም

እየተከበረ ነው የሚገኘው። ቅድመ ግምቱን የእሱን ያህል ማንም እየወሰደ አይደለም ያለው። በእርግጥ እንዲህ ያሉ ቅድመ ግምቶች የተወሰኑ ጨዋታዎች ላይ ውጤት ቢበላሽ መልሰው ይዘባረቃሉ፣ መልሰው ይከለሳሉ። ነገር ግን እየተነጋገርን ያለ ነው እስካሁን ስለሆነው ነገር ስለሆነ እስካሁን በሆነው ነገር የአርሰናልን ያህል ማንም የለም ነው የሚሉት ሱፐር ኮምፒውተር በቻምፒዮንስ ሊግ፣ ሱፐር ኮምፒውተር እንደዚሁ በእንግሊዝ ፕሪሚየር ሊግ ላይ ታዲያ ይሄ ይህንን ክብር ለማግኘቱ አርሰናል ለማን ነው ዋጋውን የምንሰጠው? ለማን ነው ክሬዲቱን የምንሰጠው ስንል ኦፍኮርስ፣ ተጫዋቾች ኃላፊነታቸውን በአግባቡ እየተወጡ ማድረግ ያለባቸውን ነገር እያደረጉ ጎል ሳያስተናግዱ ጎል ግን እያገቡ ጨዋታዎቹን እያሸነፉ ስለሆነ ነው። ነገር ግን በእኔ እምነት ይህንን ቡድን በዚህ መንገድ ማዘጋጀት እና ከተወሰኑ ዓመታት በፊት ያልነበረውን ከፍ ያለ ክብር አርሰናል እንዲያገኝ አሰልጣኙ አርቴታ ትልቁን ምስጋና መውሰድ መቻል አለበት። ነው አርሰናልን ሰዎችን በተመለከተ ከተወሰኑ ጊዜያቶች በፊት ይሰጥ የነበሩ አስተያየቶችን ወደ ኋላ ሄዳችሁ ለማስታወስ ሞክሩ። በአብዛኛው ሶፍት ናቸው፣ አይችሉም፣ እነሱ መሸኘት እንጂ መድረስ አያውቁበትም፣ እና ሌሎች የከፉ አስተያየቶች ስለ አርሰናል ይነገራሉ። ዛሬ ግን አርሰናልን ከሁሉም አስቀድሞ ዋንጫውን የማሸነፍ ሰፊ ዕድል በቻምፒዮንስ ሊግም በፕሪምየር ሊግም እየሰጡት ነው። ትልቅ ለውጥ ነው፣ ትልቅ መከበር ነው። ይሄ መከበር እንዲመጣ አርቴታ ለፍቷልና በእኔ እምነት ምስጋናው ይገባዋል እላለሁ። እናንተ ደግሞ በተለየ መንገድ የምታዩት ነገር ካለ ሀሳቦቻችሁን፣ አስተያየቶቻችሁን በተለየ ሁኔታ ክሬዲት ይገባዋል የምትሉትን ሰው ስም ብትጽፉልን በጣም ደስ ይለናል። እዚሁ ላይ በነገራ በሀገራችን ላይ በተለይ በዘንድሮ የውድድር ዓመት ለአርቴታ የሚመች ስኳድ እንዲኖር በማድረግ ትልቁን ስራ የሰሩት አንድሪያ ቤርታ ምስጋና ሊጋሩ ይገባቸዋል ብዬ አምናለሁ። ግን በአርቴታ ልክ አይደለም። በእኔ እምነት ነው። እናንተ ደግሞ የተለየ ነገር ሊሰማችሁ ይችላል። አርሰናል ይቅርታ ደግሞ ጠይቋል። የዛሬው ተጋጣሚው አትሌቲኮ ማድሪድ ነው። አትሌቲኮ ማድሪድ እንግዲህ በአውሮፓ እግር ኳስ ማህበር ደንብ መሰረት የሚጫወትበት ሜዳ ላይ ጨዋታው ከሚደረግበት ቀን ዋዜማ ልምምድ የመስራት መብት አለው። ስለዚህ አሁን ከጥቂት ሰዓታት በኋላ በኤምሬስ ስቴዲየም ጨዋታቸውን ያደርጋሉ። ዲየጎ ሲሞኒ እና ተጫዋቾቹ በኤምሬስ ስቴዲየም ትናንትና ልምምድ ለመስራት አመሻሹ ላይ ተገኝ ተው ነበር። ልምምዳቸውን ሰሩ። ልምምዳቸውን ከሰሩ በኋላ እዛው ኤምሬትስ ስቴዲየም ሻወር ለመውሰድ በሚገቡበት ሰዓት ላይ ውሃው በሙሉ ቀዝቃዛ ነው። የሙቁ ውሃውን ለመጠቀም ያደረጉት ጥረት አልተሳካም። ይሄንን ወዲያው ለአርሰናል ሰዎች አሳወቁ። ከዛ በኋላ አርሰናል ባለሙያ እንዲመጣ ውሃውን እንዲያስተካክል ምናምን እስኪያደርግ ድረስ የአትሌቲኮ ማድሪድ ሰዎች በጣም በከፍተኛ የሆነ የብስጭት ስሜት ስቴዲየሙን ለቀው ሄዱ። ሆቴል ሻወር እንወስዳለን በማለት ታዲያ የስፔኑ ጋዜጣ ማርካ እንደሚናገረው ይሄ በመሆኑ እንዲህ ያለ ክፍተት በማጋጠሙ የአትሌቲኮ ማድሪድ ተጫዋቾች ከፍተኛ የሆነ የቁጣና የቅሬታ ስሜት ውስጥ ገብተዋል። ነገሩንም ለአውሮፓ እግር ኳስ ማህበር ያሳወቁበት አጋጣሚ ተፈጠረ። የአርሰናል የተጠራው ባለሙያ መጥቶ በሆም ቲሙ መልበሻ ቤት እንደዚሁም ደግሞ በአጠቃላይ ተጫዋቾች ሻወር በሚወስዱበት የአዌይ ቲሙ መልበሻ ቤት ላይ በእርግጥም እንደተባለው የአትሌቲኮ ማድሪድ ሰዎች እንዳቀረቡት ቅሬታ የሙቅ ውሃው አገልግሎት እየሰጠ አልነበረም። ባለሙያው ወደ 40 50 ደቂቃ አካባቢ ፈጅቶበት ውሃውን አስተካከለው። ነገር ግን በከፍተኛ የብስጭትና የቅሬታ ስሜት ውስጥ የነበሩት የአትሌቲኮ ማድሪድ ተጫዋቾች እስቴዲየሙን ለቀው ወደ ሆቴላቸው ሄደው ነበረ። ክፍተቱ መፈጠሩን በትክክል የተረዳው እና ልክም አለመሆኑን ያወቀው አርሰናል ብዙም ጊዜ አላጠፋም። የአትሌቲኮ ማድሪድ ተጫዋቾችን እና የቡድን አባላት ባጠቃላይ ለተፈጠረው ክፍተት ይቅርታ እጠይቃለሁ ብሏል። አትሌቲኮ ማድሪድ ከአርሰናል የሚያደርጉት ጨዋታ እጅግ በጣም በጉጉት የሚጠበቅ ነው። በነገራችን ላይ አርሰናል እስካሁን ድረስ ባደረጋቸው የቻምፒዮንስ ሊግ ሁለት የሊግ ፌስ ጨዋታዎች ሁለቱንም አሸንፏል። አትሌቲኮ ማድሪድ ደግሞ በሊቨርፑል ተሸንፏል። ነገር ግን ደግሞ አይንትራንክ ፍራንክፈርትን ደግሞ አምስት ለሁለት በሆነ ውጤት አሸንፏል። ስለዚህ ሁለተኛ ድሉን የሚፈልገው አትሌቲኮ ማድሪድ ሶስተኛ ድሉን ከሚፈልገው አርሰናል በአውሮፓ ቻምፒዮንስ ሊግ ይበልጥ ልክ ለመሆን ከሚለፈው አርሰናል ጋር ትልቅ ፍልሚያን ያደርጋሉ ጨዋታው የተለየ ነው የሚሆነው ይህንን በእርግጠኝነት መናገር እንችላለን አርሰናል ይበልጥ ለመከበር አትሌቲኮ ማድሪድ በሊቨርፑል ጨዋታ የሠራውን ስህተት ለማረም በኢትዮጵያ ሰዓት አቆጣጠር ምሽት አራት ሰዓት ላይ በኤምሬስ ስቴዲየም ታላቁን ፍልሚያ ያደርጋሉ ምርጥ ጨዋታ እንዲሆንላችሁ እንመኛለን። ደግሞም ማለዳ ይህንንና ሌሎች ጉዳዮችን በተመለከተ አዳዲስ መረጃዎችን ይዘን ወደ እናንተ እንመጣለን። ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኖት ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።